አሰላም አለይኩም ወረህማቱላህ ወበረካቱ፣ ውድና የተከበራችሁ የሰኑት የቤተሰቦች እንደምን ቀድማችኋል? እንደምናላችሁ ሁሉ ሰላም ሁሉ አማን ከኔገርለሁ አልሐምዱልላህ። ውጆች ዛሬ በቪዲዮ መጥቻ አለሁን፣ እና እኔም ያው እንደ ናንተ በቅርብ ነው ከውጭ ከአረብ ሀገር የገባሁት ማለት ነው እና እዛ ሳውዲ ወይም ዱባይ በስደት ከመመለስ ሀገሬ ብሰራ ይሽለኛል በማለት የቤት እቃ ማድረስም መስራትም ጀምሬያለሁም። ማንኛውንም እቃ ማዘዝ የምትፈልጉትን የቤት እቃ ሁሉንም እቃ ማለት ነው። የአረብ ሀገር፣ የኢትዮጵያ ሁሉም የውጭ እቃዎች፣ የኢትዮጵያ እቃዎች ሁሉንም እናቀርባለን ማለት ነው። ቡና መፍጫ፣ ሰርቪሶች፣ ብረት ድስት፣ እነዚህ ሴራሚክ ብረት ድስቶች፣ ብርጭቆች፣ የተለያዩ ሻይ ቡሾች በሀገር ውስጥም በውጭም ማለት ነው። ሁሉንም እናቀርባለን። ማዘዝ የምትፈልጉ ቤተሰቦቻችሁን ማስደሰት የምትፈልጉ እነዚህ በወርቃማ ሰርቪሶች፣ የሀገርኛ ሻይ ጉሾች የውጭም አሉ። እንደዚ ብዙ አይነት ናቸው። እነዚህን ረከቦቶች፣ እነዚያ ደግሞ የሳውዲው ረከቦት እዛ ውስጥ ላይ ሆኖ ነው አሁን አቧራ ከሚወልበት ብዬ አላወጣሁትም። እና የውጭንም የሳውዲውንም የዱባይንም ከፈለጋችሁ በአይነት አለላችሁ። ማዘዝ የምትፈልጉ ከሆነ ለቤተሰቦቻችሁ ማስደሰት ቤታችሁን እቃ ማሟላት የምትፈልጉ ከሆነ በማንኛውም ሰዓት ስልኬ ክፍት ነው፣ መደወልም ትችላላችሁ። የዋትሳፕ በዋትሳፕን፣ በቴሌግራምም፣ በሁሉም ማናገር ትችላላችሁ። ሁሉም የቤት እቃ ፈርሜሎች፣ ማውኪያዎች፣ በርሜሎች የሽንኩርት መደርደሪያዎች፣ ጎማዎች፣ እብሪቆች፣ እነዚህ ሳፋዎች፣ እነዚህ ጎላ ብረት ድስቶች ሁሉም አሉ። ማዘዝ የምትፈልጉ ከሆነ ደውሉልኝ፣ ዛዙኝ፣ በያላችሁበት አደርሳለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።